በ6.2 ሚሊዮን ብር ጠቅላላ ክፍያ ባለ 3 መኝታ ከ10 ፐርሰንት ቅድሚያ ክፍያ ጀምሮ ቀሪውን በአንድ ዓመት ተኩል እስከ ሁለት ዓመት ተኩል ያለምንም ወለድና ዋጋ ጭማሪ እስከ 35 ፐርሰንት እውነተኛ ቅናሽ ጋር ይዞሎት መጥቷል። ለተጨማሪ መረጃ በ0972750375 ይደውሉ። እሺ ተመልካቾች እንዴት ናችሁ? ኢትዮጵያ ውስጥ ብድር ከማይለቀቅበት ምክንያት መካከል አንዱ ዋጋ ንረት ይኖራል የሚለው ፐርሰፕሽን ነው። ምን ማለት እንደሆነ ሰፋ አድርጌ ላቀርብላችሁ ፈልግያለሁ። የሌሎች ሀገራቶችንም ልምድ ጨምረን ከምንጋር የምናገናኘው ፐርሴፕሽን የሚባለው ሀሳብ ይሄ መጠበቅ ይሆናል ብሎ መገመት ይሆናል ብሎ መገመት የዋጋ ንረትን እንዴት እንደሚያባብስ ከቁሳቁስ ዋጋዎች በላይ ከማምረቻ ወጪ ዋጋዎች በላይ ዋጋ ንረትን እንዴት እንደሚያመጣ ትክክለኛ ዓለም ላይ ያሉ ኤክስፔሪያንሶችን ጨምሬ ይነግራቸዋሉ። በአሜሪካ የተከሰተውን፣ በአርጀንቲና የተከሰተውን፣ በቱርክ የተከሰተውና አሁን ኢትዮጵያ ውስጥ ያለውን ማዝማሚያ ጨምሬ ማለት ነው። ፐርሰፕሽን ማለት የሆነ ነገር ይሆናል ብሎ መጠበቅ ማለት ነው። ወደፊት የሆነ ነገር ይኖራል ብሎ መጠበቅ። ፐርሰፕሽንን ደግሞ ኢኮኖሚክሱ ስናመጣው ሰዎች የኢኮኖሚ ሁኔታ ላይ፣ ዋጋ ላይ፣ የገንዘብ ሁኔታ ላይ ወደፊት ይሄ ይሆናል ብለው በራሳቸው ሲገምቱ የሚፈጠር ስሜት ማለት ነው። እንግዲህ ዋጋ ንረት የቁሳቁስና የማምረቻ ወጪዎች መጨመር ብቻ ማለት አይደለም። ፍራቻም ውስጡ አለበት። መፍራትም ዋጋ ንረት ያመጣል። አሁን ምንድን ነው፣ አሁን ይመጣል ወደፊት ይመጣል ብለው ሰዎች የሚያስቡት ጉዳይ ዋጋ ንረትን ያመጣል። እንደው የሚለው በኢኮኖሚክስ ምንድነው አስር ፐርሰንት ዋጋ ይጨምራል ብለው ሰዎች ካመኑ አስር ፐርሰንት ዋጋ ይጨምራል። እንዴት ዋጋ ንረት ይፈጠራል? የሚለውን በፐርሰፕሽን ላቅርብላችሁ። ሰዎች ዋጋ ይጨምራል ብለው ካመኑ፣ ወደፊት ዋጋ ይጨምራል ብለው ካመኑ በተለያየ ምክንያት ወይ ጦርነት ተነስቶ፣ ወይ ደግሞ ኢምፖርት ጠፍቶ፣ ወይ የውጭ ምንዛሬ ጠፍቶ፣ ወይ የፖሊሲ ለውጥ ይመጣል ብለው የራሳቸውን ግምት ወስደው መረጃ በፍጥነት ስለሚቀጣጠል ከሰሙ አምራችም ሻጭም የዋጋ ለውጥ ያደርጋሉ እና ሰዎች ዋጋ ይጨምራል ብለው ካመኑ አምራቾችና ሻጮች ወደፊት ለማምረትም የምንፈልገውን ለማምረቻ የሚያስፈልገውን ግብዓት ለመግዛትም ዋጋ ይጨምርብናል ብለው ስለሚያምኑ ዛሬ ላይ ዋጋ ይጨምራሉ፣ ባሰቡበት ቅስፈት ላይ ዋጋ ይጨምራሉ። ሸማችም ወደፊት ዋጋ ይጨምርብኛል ብሎ ስለሚያምን ዋጋ ከመጨመሩ በፊት መሰረታዊ የሚባሉትን ገዝቼ ለያዝ ይላል። ሁለቱ ውሳኔዎች ዋጋን ይጨምሩታል። ምንም ሳይፈጠር ሰዎች ኤክስፔክት ብቻ ስላደረጉ ይመጣል ብለው ስለገመቱ ብቻ ዋጋ ንረት ይጨምራል። በተቃራኒው ዋጋ ይቀነሳል ብለው ካመኑ አምራቹም ሻጩም ዋጋ አይጨምርም። ወደፊት ማምረቻ ወጪ ከፍተኛ የማይሆን ከሆነ ጀሌላ ጣራ ብሎ ዋጋ አይጨምርም። የሚሸምቱም ለምን ዛሬ ካለው ዋጋ ይልቅ የሚቀጥለው ዋጋ ሊቀንስ ስለሚችል የሚቀጥለው ጊዜ ይገዛለው ሊሉ ይችላሉ። እንዳ እያስተሳሰባቸው ግን በዓለም ላይ ፐርሴፕሽን ስለመጣ ይሆናል ብለው ስለገመቱ ሰዎች ዋጋ የናረባቸውን ሀገራቶች ኤክስፒሪያንስ ልንገራችሁ። በጣም ለኢትዮጵያም ትምህርት ይሆናል። ኢትዮጵያ ውስጥ እንደዚህ አይነት አዝማሚያዎች እየታዩ ነው። የመጀመሪያው የአሜሪካን ኤክስፒሪያንስ እንመልከት። አሁን አሜሪካ በ1970ዎቹ በአሜሪካ በታሪኳ ከነበረ ዋጋ ንረት በጣም ከፍተኛ ከሚባሉት ውስጥ ዋጋ ንረት ተከስቶ ነበር። በዛ ወቅት በ1970ዎቹ ማለት ብዙ ምክንያቶች አሉ። የነዳጅ ዋጋ ይወደዳል ብለው ሰዎች ይፈሩ ነበር አሜሪካኖች ይፈሩ ነበር። እጥፍ ይሆናል ብለው ይፈሩ ነበር። እጥፍ ይሆናል ብለው ከሚፈሩባቸው ምክንያቶች መካከል ዋና ዋና የሚባሉት ሁለት ናቸው። አንደኛው የኦፔክም ውሳኔ ያለበት የነዳጅ አቅራቢ ድርጅት፣ ሁለተኛው ግን የኢራን ሪቮሉሽን የጀመረበት ወቅት ስለሆነ የነዳጅ ኤክስፖርት ይቀንሳል ብለው የጠበቁበት ወቅት ነው። ስለዚህ የነዳጅ ዋጋ ከፍተኛ ይሆናል ላሉ በ1979 አካባቢ ላይ የነበረው ሪቮሉሽን ግን ዋና ደግሞ ሌላው ምክንያት ምንድን ነው? አሜሪካ ለቪየትናም ጦርነት ውስጥ ስለነበረች በዛ ወቅት ለቪየትናም ጦርነት ታወጣ የነበረው ወጪ ከፍተኛ ነው። ስለዚህ ለማህበራዊ ድጋፎች የምታደርገው ወጪ ቀንሷል። ስለዚህ ኤክስፔክት ሲያደርጉ ይሄ ጉዳይ ይቀጥላል፣ የነዳጅ ዋጋም ሊንር ይችላል በሚል ነጋዴዎችና አምራቾች ዋጋ መጨመር ጀመሩ። ኢቨን ሰራተኞች ከወዲሁ የሚቀጥለው ጊዜ የሚኖረው ዋጋ ከፍተኛ ሊሆን ስለሚችል ከአሁኑ ደሞዝ ይጨመርልን ወደሚል የዩኒየን ጥያቄ ነው የመጡት። የዚያን ጊዜ ዋጋ ንረት ከፍተኛ መሆን ጀመረ። በ 19 60 ዎቹ የአሜሪካ ዋጋ ንረት 25 ነበር። በ 197 ዎቹ ግን ወደ 133 ያለው ያደገው ራሱን 3456 ጥፍ ነው ያሳደገው። የዛን ጊዜ የብሔራዊ ባንክ ፌድ የሚባለው ይህን ጉዳይ ለመከላከል ወለድ ወደ መቀነስ ነው የመጣው። ወለድን ወደ ማሳደግ ምን ማለት ነው? ብር አግኝተው ከፍተኛ ብር ወደ ገበያው እንዳይኖሩ፣ ከፍተኛ ብር ካላቸው ለሸመታ ይረባረባሉ ብሎ ስላሰበ ወለድን ከፍተኛ ወደ ማድረግ ነው የመጣው እና ለማረጋጋት ሞክሯል። ለማረጋጋት ብቻ ሳይሆን ይሄ ፐርሰፕሽንን ለመስበር ማለት ነው። ይሆናል ብለው የሚሰጉትን ነገር ለመስበር ጥረስ ያደርግ ነበር። ረጅም ጊዜ ነው የወሰደው እሱን ለማስተካከል። አሁንም ድረስ ችግር ውስጥ ያሉ ደግሞ ሁለት ሀገራቶች አሉ፣ አርጀንቲና እና ቱርክ የአርጀንቲናን ሁኔታ ብንመለከት አርጀንቲና ውስጥ ለአስርና ከዛ በላይ ዓመታቶች ዋጋ ንረት በጣም ከፍተኛ ነው። በተለያዩ ምክንያቶች ዋጋ ንረት ከፍተኛ ስለሆነ ሰዎች ገንዘብ ፔሶ ይዳከማል ብለው ይሰጋሉ። እንዲሁም በገንዘባቸው መተማመን አቁመዋል። በፔሶ መተማመን አቁመዋል። እስከ ቅርብ ጊዜ እስከ 203 አሁንም ድረስ ያለውን ጉዳይ ነው የምነግራቸው። ከዛና አርጀንቲና ነች ገንዘባችን እየወደቀ ነው ብለው ስላመኑ በፍጥነት ባንክም ያላቸውን ገንዘብ እያወጡ ወደምን ለመለወጥ ፍላጎት አላቸው። ወደ ሌሎች ሀገራቶች ገንዘብ በተለይ ወደ ዶላር መለወጥ ጀመሩ። ይሄ ዶላራይዜሽን ውስጥ ገቡ። ከባንክ ያላቸውን ሳይቀር እያወጡ በአገኙት አጋጣሚ በሙሉ ገንዘባቸው ሲወጣ በከፍተኛ የምንዛሬ መጠን ወደ ዶላር መለወጥ ነው የጀመሩት። ፔሶ ማለት ነው። አሁን ወደፊት ሊወደድ ይችላል ብለው አምራቾችም ሻጮቹም ዋጋ መጨመር ወደ ዋጋ መጨመሮች ነው የመጡት። እንደዚህ አይነት ጉዳይ ፍሮንት ሎዲንግ ፕራይስ ሴቲንግ ነው ይባል። ወደፊት ይሆናል ብለው ስለገመቱ ብቻ አምራቾችም ዋጋቸው መጨመር ነው የጀመሩት። የሰራተኛ ማህበራቶችም ወደፊት ያለውን ዋጋ ንረት መቋቋም ስለማንችል ቢያንስ አሁን ያለው ከአሁን ካለው ዋጋ ንረት ከፍተኛ ደሞዝ ሊከፈለን ይገባል ወደሚል ጥያቄ ነው የመጡት። ከፍተኛ ደሞዝ ማለት ገንዘብ ወደ ገበያ መልቀቅ ነው ማባባስ ነው። ይህንንች ይህን ሲጠይቁ ነበር። ከዛ በኋላ ምንድነው የሆነው? ውጤቱ መንግስት ለመቆጣጠር ሞክሯል። የዋጋ ቁጥጥር ለማድረግ ቢሞክርም ድጎማ ለማድረግ ቢሞክርም የሰዎች ኤክስፔክቴሽን ስላልተስተካከለ ዋጋ ንረት በጣም ከፍተኛ ነው የሚሉ አሁን ከሁለት ዓመት በፊት 2023 ላይ እንኳን ዋጋ ንረት ከ140 ፐርሰንት በላይ ነው ነው በሰዎች ፐርሴፕሽን ብቻ ማለት ነው። ዛሬ እንኳ የሚመነዘርበት አንድ ፔሶ አንድ አሜሪካ ዶላር በ36.6 ፔሶ ነው የሚ ዋጋ ንረቱ አሁን እንኳን ያለበት 36 ፐርሰንት የዘለለ ነው። ፔሶ ተዳክሞ ተዳክሞ ማለት ነው። ፐርሰፕሽኑ ስላልተለወጠ ዋጋ ንረቱ በሚፈልጉት ልክ እንኳን መውረድ አልቻለም። አሁንም ድረስ የዋጋ ንረት ይጨምራል የሚል ግምት ስላላቸው ዋጋ እየጨመረ ነው፣ ዋጋ ንረት እየጨመረ ነው። እነዚህ ነገሮች ደግሞ ተጨማሪ ፐርሴፕሽንን እያሳደጉት ነው። አሁንም እየቀነሰ ካልመጣ ወደፊት ይጨምራል የሚል ስጋት እያደረባቸው ነው። በቱርክም ተመሳሳይ ነው። በ2010 በኋላ በነበረው አሁን ዋጋ ከፍተኛ ሆኖ ነው የጨመረው። ቱርክ ከፋይናንሻል ክራይሲሱ በኋላ ዋጋ በጣም እየጨመረ መጣ። እሱ ብቻ ሳይሆን የፖሊሲም ችግር ነበር። የሚወስዱት እርምጃ ለምሳሌ ማዕከላዊ ባንኩ ላይ መንግስት ጫና ያደርግ ነበር። ዋጋነት እንኳ ከፍተኛ ሆኖ ወለድ መቀነስ አለበት የሚል ጫና ይፈጥር ነበር። በዚህ በየሶስት ወሩ በየጥቂት ወራቶች ውስጥ የብሔራዊ ባንክ ገዢዎቻቸውን በፍጥነት ነበር ይለዋውጡ የነበረው። ያስገድዳሉ፣ ዋጋነት ከፍተኛ ሆኖ ኢንተረስት ሬት መቀነስ አለበት ይላሉ። ኢንተረስት ሬት ቀነሰ ማለት ብዙ ብድር ይሰጣል። ብዙ ብድር ከተሰጠ የነበረው ዋጋነት ይቀጣጠላል። የፖሊሲም ችግር ስለነበረ እሱ ወይት ምክንያት ተፈጥሯል። ስለዚህ ሰዎች ብሔራዊ ባንክ ዋጋነትን መቆጣጠር አልቻለም ብለው ማመን ጀመሩ። ወይም ደግሞ በብሔራዊ ባንኮቻቸው ላይ እምነት እያጡ ነው የመጡት። ከዛ ምን ይሆነ አሁን ሊራ ይዳከማል ብለው ስላመኑ ገንዘባቸውን ወደ ምን መለወጥ ጀምሩ? ሊራን ወደ ምን መለወጥ ጀምሩ? ወደ ዶላር፣ ወደ ወርቅ፣ ወደ ቤት መግዛትነት ነው ሰዎች ቱርካውያን የዞሩት ማለት ነው። ከዛ ተከትለው ነጋዴዎችም አምራቾችም ወደፊት የሚኖረው የማምረቻ ወጪ ይወደዳል፣ ኢቨን ወደ ቱርክ ተገዝተው የሚመጡ ኢምፖርት ላይኖር ይችላል በሚል ስጋት ዋጋ መጨመር ጀመሩ። ውጤቱ ምን ሆነ? 2020 ላይ የቱርክ የዋጋ ንረት ከ80 ፐርሰንት በላይ ነው ነው። አሁን እንኳን 32.9 ፐርሰንት ነው የቱርክ የዋጋ ንረት። ፐርሴፕሽን የዚህን ያሉ ችግር የሚፈጥር የሁለቱም መንግስታት የአርጀንቲናም የቱርክም የወሰናቸው መፍትሄዎች ነበሩ። ለምሳሌ ከአይኤምኤፍ ጋር የተወሰኑ ንግግሮችን ለመጀመር ሲሞክሩ ነበር። አርጀንቲና በተደጋጋሚ ነው ሪፎርም ያደረገችው። ዲፎልት ውስጥ እንኳን የገባችው ከ9 ጊዜ በላይ ነው ትገባ ላይ ትወጣ ላይ ቱርክን በተመሳሳይ መልክ ለአርጀንቲናም ከ57 ቢሊዮን ዶላር በላይ ቢቀርብም ሰዎች እምነት ማሳደር አልጀመሩም። የመንግስትን ወጪ ለመቀነስ ጥረት ሲያደርጉ ነበር። የመንግስትን ወጪ መቀነስና ግብርን ገቢ ለመጨመር ሲሞክሩ ነበር። ገንዘብ ማተም እንዲቀንስ፣ እንደዚህ አይነት እርምጃዎች ሲወስዱ ነበር። ጥብቅ የገንዘብ ፖሊሲ እንደሚጠቀሙ ማሳሰቢያ ሲሰጡ ነበር። ፖሊሲ ቢለወጥም በማዕከላዊ ባንክና በመንግስት ላይ ያላቸው እምነት እየቀነሰ ስለሚመጣ እሱ እስካልጨመረ ድረስ ዋጋ መጨመር መቀጠሉ አይቀርም። በዓለም ላይ ያለው አንዱ አደገኛ የፐርሴፕሽን ጉዳይ ነው። ኢትዮጵያ ውስጥም በተመሳሳይ በደም ከመረመርን አሁን ብድር ከማይለቀቅበት ምክንያት መካከል አንዱ ምንድን ነው? ፐርሴፕሽን ነው። ልክ ብድር ሲለቀቅ ከፍተኛ ገንዘብ የሚኖራቸው ሰዎች ገንዘባቸውን በተለያየ ኤክስፔክቴሽን፣ ኔጌቲቭ በሆነ ኤክስፔክቴሽን ወደ ውጭ ምንዛሬ ለመለወጥ መፈለግ ወደ አሴት ለመለወጥ መፈለጋቸው አይቀርም። ኢቨን ካፒታል አውትፍሎ ማድረግ ወደ ውጭ ምንዛሬ ለውጦ ይዞ ለመውጣት መፈለግ አይኖርም ብሎ መናገር አይቻልም። ይህም ስጋት ስላለ ይመስለኛል ካን ቶሎ ለማንሳት ያለመፈለግ ሚኖሩ ከዚህ ከዚህ በፊትም እንደዚህ አይነት ኤክስፒሪየንስ አለ። ብድር ሲኖር በተለይ ኤክስፔክቴሽናቸው ሰዎች ገንዘብ ሊዳከም ይችላል ዋጋ ሊጨምር ይችላል የሚል ስጋት ሲኖራቸው፣ ሌላም ምክንያትም ሲኖራቸው ወደ አሴት ለምሳሌ ቤት ወደ መግዛት ሊሆን ይችላል። ቤት ወደ መግዛት ያዞሩና ኤክስፔክት ያደረጉት ጉዳይ ካልተፈጠረ ያንን በውድ የገዙትን ቤት የሚገዛቸው ሊያገኙ አይችሉም። ዞር ሲሉ ሸማቹን በዛው ልክ የመሸመት አቅም ላይ ላያገኙት ይችላሉ። ስለዚህ ኢትዮጵያ ውስጥም ኤክስፔክቴሽንን መቆጣጠር በጣም አስፈላጊ ነው። በብሔራዊ ባንክ ላይ እምነት እንዲኖር ማድረግ፣ በመንግስት ላይ በመንግስት ፖሊሲዎች ላይ እምነት እንዲኖር ማድረግ በጣም አስፈላጊ ነው እና ኢትዮጵያ ውስጥ ከማምረቻ ወጪ በላይም ፐርሴፕሽንም የራሱ ተጽዕኖ አለው። በኢኮኖሚክስም ከማምረቻ ወጪዎች በላይ ፐርሴፕሽን የራሱ ችግር አለበት፣ የራሱ ከፍተኛ ተጽዕኖ አለበት። ስለዚህ እሱን ጉዳይ መቆጣጠር በጣም አስፈላጊ ነው። ምናልባት ኢኮኖሚክስ ሀሳብ ስለሆነ ልትፈልጉ ትችላላችሁ ብዬ ነው። ማንኛውም ሀሳብ አስተያየት ካላችሁ እዚያ ኢትዮጵያ ኢኮኖሚ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።